የበለጠ ጨካኞች መሆናችሁን ታሳዩ እንደሆን እንጂ የአይሻ ሳይድን የወለጋ ስቃይ የሚሰብር ትርክት መገንባት አትችሉም። ይህን የሚሉት በወሎ የሚንቀሳቀሱት የፋኖ ኃይሎች መሪ ዋርካው ምሬ ወዳጆ ናቸው። የአማራነት ታሪክ መነሻ ቤት አማራ ነው፣ በሚል ጠቅላላውን የአማራ ህዝብ እንዳውሬ ለማሳየት ጭካኔ የተሞላበት ድርጊት መፈጸም ጭካኔነታቸውን ያረጋግጣን እንጂ የሚለውጠው ነገር የለም ማለታቸው ተሰምቷል። ክቡራን የሚዲያችን ተከታታዮች ሰላም ጤና ይስጥልን። እስከ ዝግጅት ፍጻሜያችን ድረስ አብራችሁን ስትቆዩ ዋርካው ምሬ ወዳጆ ወሎ ምድር ላይ ስለተፈጸመው እጅ ቆረጣ ያሉትን ነገር እናስቃኛችኋለን። በፌስቡክ ዘመቻ ወደ ስልጣን የመጣ ኃይልን በፌስቡክ ዘመቻ እና ግርግር አገር ማስተዳደር የሚችል ይመስለዋል ያሉት ዋርካው ምሬ ወዳጆ የዲጂታል ዓለም የጸጥታ ስራን ለማቀላጠፍ ከማስቻል ያለፈ ሌላ ሚና የለውም ብለዋል። የጸጥታው ምክር ቤትን ጨምሮ ሌሎች ሀያላን ሀገራት የቀድሞ ትዊተር የአሁኑ ኤክስ በዓለም ላይ ስለሚከናወነው ጸጥታ ነክ ጉዳዮች ይጠቀሙበታን ያሉት ዋርካው ምሬ ወዳጆ ለሞኝ ዜማ ይነግሩታን እንዲሉ የኢትዮጵያ አገዛዝ የፌስቡክ ግርግር በመፍጠር አገር ሊመራና ሊያስተዳድር ይዳደዋን ማለታቸውን ቱዴይ ኒውስ ከምንጮቹ ሰምቷል። ሀገር የሚተዳደረው ነጥሮ በወጣ ፖሊሲ የአመራር ብቃት ባላቸው ግለሰቦች እንጂ ቁርሱን ዱባይ፣ ምሳውን ካርቱም ካልበላሁ በሚል ያልሰከነ ወጣት አይደለም ብለዋል። ያልሰከነ ወጣት ሀገር ያለመምራቱን ያክል የአፍራሽነቱ ሚናው የጎላ ነው ያሉት ዋርካው ምሬ ወዳጆ የፋኖ ኃይሎች ያስጠላን በሚል አረመኔ ጭካኔ ማሳየት የማህበረሰቡን መስተጋብር ሰብሮ ሀገር ይበትን ካልሆነ በቀር አይገነባም ብለዋል። ዋርካው ምሬ ወዳጆ ጠላት በሚል የሚገልጿቸው ኃይሎች ፈሪዎች ናቸውና ምላስ ቆርጠው፣ ብልት ቆርጠው፣ ጡጥ ቆርጠው ሳይሰቀጥጣቸው እጅም ቆርጠዋል። ከዚያም የከፋ ስለሚያደርጉ ማህበረሰቡ ስለንቦናዊ ዝግጅት ማድረግ እንደሚኖርበት መክረዋል። በወሎ በሚንቀሳቀሱ የፋኖ ኃይሎች ዘንድ ተደርጓን በተባለው ግላዊም ሆነ ድርጅታዊ ግምገማ እጅ ቆረጣው ሁለት ዓላማዎች ያካተተ እንደሆነ ተመላክቶበታል። አንደኛው ዓላማ ፋኖን በዓለም አቀፍ ማህበረሰብ ዘንድም ሆነ በተቀረው ኢትዮጵያዊ ዘንድ ጨካኝ ነው የሚል ምስል ለመፍጠር ሲሆን ሁለተኛው ዓላማ ደግሞ ኦሮሚያ ምድር በአማራ ሕፃናት ላይ የተፈጸመውን ኢሰብአዊ ድርጊት ትርክቱን ለመቀየር ነው ብለዋል። ትርክት እንዲሁ በአምስት ዓመትና በአስር ዓመት ለዚያውም በጭካኔ የሚገነባ ነገር ሳይሆን ሺህ ዓመታቶችን ይፈጃን የሚሉት የፋኖ መሪ ታሪክ አድሎ አያውቅምና የሁላችንም ገድል በዘመናችን አሻራ ላይ በደም ይጻፋን በሚል ገልጸውታል። በእርግጥ የወሎ ሰው ገራገር ነው አይደለም ለው ወጣት ክንድ ባቲን ለሚመታበት መሰንቆ ጭራ የሚሳሳ እንደሆነ ዓለም በቅጡ የሚረዳው ሀቅ ነው። አይደለም ላልፋረሰ ወጣት ከልጆቹ ጋር ላደገ በግም የሚራራ የዋህና ገራገር ህዝብ ነው ይባልለታል። የዚህን የዋህና ስልጡን ህዝብ ነባር ትርክት አፍርሶ ብልጽግናዊ ትርክትም መትከል ቀላል እንደማይሆንም ሲነገር ያደረ ጉዳይ ነው። ሾዎችን ማገትና ገንዘባቸውን በህጋዊ መንገድ በባንክ መዝረፍና ማዘረፍ ሾዎችን ዘቅዝቆ ሰቅሎ ሲጥ ማድረግ ጡጥ ምላስና ብልት መቁረጥ ብልጽግናዊ ትርክት ናቸው የሚሉት የወሎ ፋኖ መሪ የወሎ አማራ አይደለም፣ ለድርጊቱ ለጠንካራ ቃል ስቅጥጥ የሚል ህዝብ ነው ብለዋን። እሳቸው እንደሚሉት ነባሩን ትርክት አፍርሶ ብልጽግናዊ ትርክት መትከል የአብይ አህመድ መንግስት አንዱ ተልኮ ነው ብለዋል። ብልጽግናዊ ትርክታቸውን አንድ የሚያደርግ የጋራ በሚል የሚጠሩት ሲሆን የማህበራዊ ጉዳይ አማካሪ ሚኒስትራቸው ተልእኮ አንዱ ይህ እንደሆነ ሲነገር የከረመ ጉዳይ ነው። አማካሪ ሚኒስትራቸው የትርክት ዕዳና በረከት በሚል ባሳተሙት መጽሐፋቸው በግልጽ ተናግረዋል። ችግሩ ለበርካታ ሺህ ዓመት አዘልቆ የመጣን ነባር ትርክት አክስሞ እንዲህ በቀላሉ ብልጽግናዊ ትርክት መትከል ይቻላል ወይ የሚለው ጉዳይ ነው። በጉዳዩ ላይ ባለሙያዎች ብዙ ነገር ይላሉ። ከዝግጅት ክፍላችን ጋር ቆይታ ያደረጉ የማህበረሰብ ሳይንስ ሊቅ በበኩላቸው በ በአንድ ሀገር ላይ የነበረን ትርክት አክስሞ አዲስ ትርክት ለመገንባት አስቸጋሪ ነው በሚል ይገልጻሉ። ይሁን ቢባል እንኳ ነባሩን ትርክት በቅጡ መረዳት ያስፈልጋን ይላሉ። የለውጥ ሂደት የሚጀምረው አሁን ያለውን የህዝብ ግንዛቤ፣ አስተያየቶችና እምነቶች በጥልቀት በመረዳት ነው የሚሉት ሞሩ ለዚህም የህዝብ አስተያየት ምርምርና የመገናኛ ብዙሃን ትንተና ወሳኝ ሚና እንዳላቸው ያነሳሉ። በተያዘ አዲስ አዎንታዊ ትርክት መንደፍና መጮፍ ያስፈልጋን ባይ ናቸው። አዲሱ ትርክት ምላሽ ሰጪ ከመሆን ይልቅ የራሱ የሆነ አዎንታዊና ተስፋ ሰጪ መልእክት እንዲኖረው ማድረግ አስፈላጊ ነው ይላሉ። ሀገራዊ እሴቶችንና የጋራ ምኞቶችን የሚያንፀባርቅ መሆን እንደሚኖርበት ያሰምሩበታል። ሌላው በጋራ እሴቶች ላይ ማተኮር አስፈላጊው ነገር ነው። አዲሱ ትርክት የጋራ ሰብአዊነት፣ ማህበረሰብና ዘላቂ ልማት ባሉ የጋራ እሴቶች ላይ መሰረት ማድረግ ይኖርበታን ይላሉ። ይህ ህዝቡ አዲሱን ትርክት በቀላሉ እንዲቀበለው ያደርጋንና ነው። ሌላውና ዋናው ነጥብ ትክክለኛ ታሪኮችን መጠቀም አዲስ ትርክትን ለመትከል ወሳኙ ዘዴ ነው ይላሉ። ለውጡን የሚደግፉና የሚፈለገውን ወደፊት ሁኔታ የሚያሳዩ እውነተኛና አሳማኝ ታሪኮችን ማቅረብ ያስፈልጋን ይላሉ ምሁሩ። እነዚህ ታሪኮች የአዲስ ትርክት የፈረስ ትሮጃን በመሆን ያገለግላሉ ይላሉ። ነባሩት ትርክት አፍርሶ አዲስ ትርክት ለመትከል የረጅም ጊዜ እቅድ ማውጣት ግዴታ ነው። የትርክት ለውጥ በአጭር ጊዜ ውስጥ የሚከናወን ነገር አይደለም፣ ስራ ዓመታት ሊወስድ ይችላል። በመሆኑም የረጅም ጊዜ አስተሳሰብና እቅድ ማውጣት ወሳኝ ነገር ነው። ሌላው ቅንጅትና ትብብር አስፈላጊ ነገር ናቸው ይላሉ። ተግባሩን በአንድ አካል ብቻ ሊከናወን አይችልም የሚሉት ሊቁ የተለያዩ ድርጅቶችን የመንግስት አካላትና የማህበረሰብ መሪዎች ተቀናጅተውና ተባብረው ወጥ የሆነ መልእክት ማስተላለፍ አለባቸው ባይናቸው በተመሳሳይ መልኩ ትርክት ለመቀየር ትምህርትና የባህል ስቴቶች ሁነኛ ዘዴ፣ የህዝብን አስተሳሰብ ለመለወጥ የትምህርት ተቋማትን የኪነጥበብ ስራዎችንና ባህላዊ እሴቶችን በስፋት መጠቀም አስፈላጊ ነው። ታማኒነት ያለው አመራር ትልቁ ነጥብ ነው። ታሪኩን የሚያቀርቡት ሰዎች ፣ መሪዎቹም ሆኑ ተራ ዜጎች፣ ታማኒነት ያላቸው በግል ልማዳቸውም የሚያስመሰክሩ መሆን ይኖርባቸዋል። በአጠቃላይ ነባር ትርክት በአዲስ ለመተካት የስርዓት ለውጥ የሚያስፈልግ ሲሆን ይህም የህዝብን አስተሳሰብ እሴቶችና ከስልጣን ጋር ያላቸውን ግንኙነቶች የሚቀይር ትልቅ ለውጥን የሚያክል እያካተተ ነው ብለዋል። የተያዘው መንገድ በእርግጥ የሚያስረዳው ትርክት ለመቀየርና አዲስ ትርክት ለመትከል እየተሰራ መሆኑን ነው። ጥያቄው ግን እነርሱ የአማራ የሚሉትን ትርክት ነቅለው ምን አይነት ትርክት ይተክላሉ የሚለው ነው። በወሎ የሚንቀሳቀሱ የፋኖ ኃይሎች መሪ ዋርካው ምሬ ወዳጆ የበለጠ ጭካኔያችሁን ታሳዩን እንደሆን እንጂ የአይሻ ሰይድን የወለጋ ሰቆቃ መቀየር አትችሉ ማለታቸውም ከዚህ በመነሳት ይመስላል። በርካቶች ወሎ ምድር ላይ የተተከለ የጽናት ዋርካ ነው ይሉታል ዋርካው ምሬ ወዳጆን ከጥንት አባቶች ተወርሶ በዘመነኛው የትግል አውድ ላይ እየተንጸባረቀ ስላለው ወሎ ራያ የጽናት መንፈስና የዘመኑ የትግል ምሳሌ ስለሆነው አርበኛ ዋርካው ምሬ ወዳጆ በርካቶች ብዙ ብዙ ነገር ይላሉ። ምሬ ወዳጆ በየትኛውም የጦር ማሰልጠኛ ገብቶ ስለ ጦር ስልት፣ ስለ ወታደር አሰላለፍ፣ ስለ መሰል ጉዳዮች ምንም አይነት ስልጠና እንዳልወሰደ የሚነገርለት ነው። ይልቁንም እንደ ሌሎች ጓዶቹ ብሶት አመጦ የወለደው የራያ ህዝብ ጭቆናና እንግልት የእግር እሳት የሆነበት፣ ለራያ ህዝብ ራሱን የሰጠ ዛሬም በወሎ ግንባር የብዙዎችን ልብ በጀግንነት እየመራ የሀገር የወገን ዋርካ ነው በሚል የሚገልጹት በርካቶች ናቸው። ራያ የጀግኖችና የሚተኞች መፍለቂያ ተምሳሌ ስትሆን፣ ምሬ ወዳጆ የተወለደበትና ያደገበት ራያ ቆቦ ለብዙ ዘመናት የህዝብ ክብርና ነጻነት የሚከበርበት ምድር እንደሆነም ይተረክለታል። የራያ ህዝብ ማንነት የቆራጥነት የትዕግስትና የእንቢባይነት መገለጫ ነው። አነጣጥሮ ተኳይ ጀግና የምትወዱ ከናጅሪ ሀገር ራያ ውረዱ ተብሎ የተገጠመለት የራያ ልጅ ከፍቅር በስተቀር ጥቃትንና ሽንፈትን ይሁን ብሎ ለመቀበል ይቸገራል። በክብር ተዋድቆ መውደቅን እንጂ ተዋርዶ መሸሽን የማያውቅ የጠላትን ጥቃት በባዶ እጁ ሳይቀር በመውጣት ዱላ ሳይቀር የመመከት ተፈጥሯዊ ወኔ የተላበሰ ነው። ክላሽ፣ መውዜር፣ ጩቤ የማይለያቸው የራያ ጀግኖች በአባቶቻቸው የጀግንነት ውርስ ተኮትኩተው ያደጉ ናቸው ይባላል። ይህ የጀግንነት ባህል አጥብቆ የተከተለው ምሬ ወዳጆ በራያ አካባቢ እንደተለመደው የግል የጦር መሳሪያ ይዞ ነበር የሚዘዋወረው ይላሉ። ሁኖም የፀጥታ ኃይሎችም መሳሪያውን ለመንግስት እንዲያስረክብ በጠየቁት ጊዜ እምቢ ማለቱን ለመሳሪያ የሰጠውን ዋጋ ብቻ ሳይሆን ከማንኛውም ኃይል በላይ የሕዝብን ነጻነት የመጠበቅና የመከላከል መብት እንደማይደራደር የሚያመለክት ነበር ይላሉ። ስለ ራያ ጉዳይ ማንሳት በጥብቅ ይከለከል በነበረበት በኢህአዲግ ዘመን ምሬ አሸፈረ ይል እንደነበር የቅርብ ሰዎች የሚናገሩለት ታሪክ ነው። በዚሁም ኢህአዲግ ሊያስረው ሲያውቅ ወደ ሳውዲ አረቢያ ለሁለት ጊዜ መሰደዱ የግል ህይወቱን ሳይቀር ለዓላማው ምን ያክል እንደተገበረ የሚያመለክት ነው። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎ በ2010 ዓ ም ወደ ሀገሩ ሲመለስ ምሬ ወዳጆ በትውልድ ቀየው ራያ ቆቦ ውስጥ የፋኖን ቡድን ከሌሎች ጓዶቹ ጋር በመሆን ማደራጀት ጀመረ። ይህ እንቅስቃሴው ከጥንት የራያ ጀግነት ጋር የተዋሃደ የማስጠበቅና የህዝብን ጥያቄ መመለስ አላማን ያነገበ ነበር ይላሉ። ፋኖ ብራያ ቆቦ ብቻ ሳይወሰን ከጎንደርም፣ ከጎጃምና ከሸዋ ከሚገኙ የፋኖ ቡድኖች ጋር የተስስር ድልድይ በመዘርጋት የክልሉን የጋራ ድህነት አውታር በመፍጠር የአመራር ብቃቱን አስመስክሯል። በ2013 ዓ ም የተቀሰቀሰው የትግራይ ጦርነት ተባብሶ የትግራይ ኃይሎች ወደ አማራ ክልል ዘልቀው በገቡበት ወቅት የምሬ ወዳጆ ቡድን ብራያ ቆቦ አካባቢ በተካሄደው ደማፍሳሽ ውጊያዎች በመሳተፍ የጦርነት ልምድና ትጥቅ ለማግኘት ችሏል። ይህ ወሳኝ ምዕራፍ ምሬን የጦር ጠበብትነት ባህሪያትን እንዲያዳብር አግዞታል ይባላል። ጦርነቱ እየሰፋ ወደ ሰሜንና ደቡብ ወሎ አካባቢዎች ሲዛመት የሚመራው ኃይል የእንቅስቃሴ አድማሱን በማስፋት ሰፊውን የወሎ አካባቢዎች የሚከልል የምስራቅ አማራ ፋኖ የሚል ኃይል በመፍጠር ወሎን ከጥንት ታሪካዊ የጦረኞች ራስ ሚካኤል ወይም ንጉሥ ሚካኤል የጀግንነት ውርስ ጋር የሚያስተሳስር ዘመናዊ የትግል መዋቅር መፍጠር ቻለ። የአውዳሚው ጦርነት በፕሬቶሪያው ስምምነት መጠናቀቁን ተከትሎ የክልሉ ልዩ ኃይሎች የማፍረስና ትጥቅ የማስፈታት የመንግስት ውሳኔ ፋኖን በአስቸጋሪ ውስጥ እንደጣለው የሚታወስ ነው። ምንም እንኳን ምሬ ወዳጆ የሰላም ስምምነቱን ተከትሎ በሀገር ሽማግሌዎችና በሽምግልና እርቅ ፈጽሞ የነበረ ቢሆንም በክልሉ በፋኖና በመንግስት ኃይሎች መካከል ግጭቱ ይፋ ሲሆን ማን ነካኛን ባይነትን በመምረጥ አባላቱን ይዞ ወደ ጫካው ተመለሰ። ይህም በራያ አካባቢ በተለይ በጀግኖች ዘንድ የሚታወቀው የእምቢተኝነትና የህዝብ ክብርን አለማስደፈር መርህ መሆኑን በድጋሚ አረጋግጧል። ወደ ጫካ ከገባ በኋላ የምሬ ወዳጆ ጦር ወደ ጫካ ከገባ በኋላ የምሬ ወዳጆ የጦር ጠበብትነት ብቃት በአዲስ መልክ እየተንጸባረቀ ነው። የምስራቅ አማራ ፋኖ የእንቅስቃሴ አድማሱን አስፍቶ የአማራ ፋኖ በወሎ የተሰኘ ህዝብ በማዋቀር፣ ራሱ ዋና አዛዥ ሆኖ ኮሎኔል ፈንታውን ምክትል አድርጎ ኃይሉን በስትራቴጂ መንገድ ሲያደራጅ ቆየ። በኋላም የአማራ ፋኖ በወሎ የሚለው ፈርሶ ምስራቅ አማራ ፋኖ ምኒልክ እዝ በሚል ተደራጅቶ እሱ እየመራው ይገኛል። ይህ አደረጃጀት የሚያሳየው ምሬ ወዳጆ የጦር መሳሪያ ሳይሆን የሽምቅ ውጊያና የፖለቲካ አስተዳደር በጋራ መምራት የሚችል የትግል መሪ መሆኑን ነው ይላሉ ጠበብቶቹ። በአሁኑ ወቅት በወሎ ግንባር እየተፈጸመ ያለው ጀብድ የምሬ ወዳጁ የጦር ጠበብትነት የሚያመለክት እንደሆነም ያነሱለታል። ወልዲያን ጨምሮ በትላልቅ ከተሞች ዙሪያ ከበባና ግፊት በመፍጠር የፋኖ ኃይሉን የትግል ብቃት የሚያመለክት ነው። የፋኖ ጀብድ ከውጊያ ባሻገር የአካባቢ አስተዳደር መዋቅር መዘርጋት እና ከሃይማኖት አባቶች፣ ከመንግስት ሰራተኞችና ከህዝቡ ጋር ውይይት ማድረግ የህዝብን ድጋፍ ማሰባሰብንም ያካተተ ነው ይላሉ። ሻምበል መሪ አድማሲመርና የሻምበል መሪ ሰይዳለው ከመሳሰሉ ጀግኖች አንድ በት እንደተሰማው የራያ ጀግኖች ትግል ውስጥ በመገናኘትና በማስተባበር በጨለማ እየተጓዙ ጠላትን ደምስሰው ጥጥቁን ማርከዋን በሽምቅ ውጊያ ብቃት ጠላትን ድባቅ መተዋል። ምሪ ወዳጆ የዚህ ሁሉ የራያ ተጋድሎ እና የፋኖ ጀግንነት ሕያው ምሳሌ ናቸው። ምሪ ወዳጆ በፋኖ እንቅስቃሴ ውስጥ ከሚጠቀሱ ሌሎች መሪዎች ለምሳሌም እንደ አርበኛ ዘመነ ካሴ፣ እንደ አርበኛ አበበ ፈንታው፣ እንደ አርበኛ ሀብቴ ወልዴ ከመሳሰሉት ጋር ያለው ጥብቅ ወንድማማችነት እና በአንድ ድርጅት መተሳሰር የሚያመለክተው ትግሉ የክልሉን ደህንነት ከማስጠበቅ የጋራ ዓላማ ከግል ጥቅም በላይ እንደሚያስቀድም ነው። በእርግጥ ዛሬ ላይ አንድ የጋራ ድርጅት ፈጥረው አፋባ በሚባል ማዕቀፍ ስር ናቸው። ዛሬም የምሬ ወዳጆ የሚመራው ምስራቅ አማራ ፋኖ ሚኒሊክ እዝ ሲሆን የወሎ ሕዝብ ለዘመናት የከፈለውን መስዋዕትነትና የጥንት ጀግንነቱን ውርስ በተግባር በማሳየት ላይ ይገኛል። የወሎ ህዝብ በየጊዜው የሚደርስበትን ተደጋጋሚ ጦርነቶች ምክንያት ከፍ ያለ ዋጋ ቢከፍልም ከቤቱ ተፈናቅሎም ቢሆን የጥንት የአባቶቹን ጀግንነት ትግላቸውንም ድላቸውንም አልለቅም በማለት በመቀጠል ምሬ ወዳጁን የመሰለ የነፃነት መሪ በመፍጠር የአማራን ህዝብ ከፍራት ነፃ የማውጣት የጠላትን ጦር የመመለስ እና የአማራን ህዝብ ጦሩ እንዳይመታው ጋሻ የመሆን ተልኮን በተግባር በማሳየት ላይ ይገኛል ይላሉ። ምሬ ወዳጆ የራያው ጀግና ጀግንነትና ቆራጥነትን ከወሎ ታሪክ የትግል መንፈስ ጋር በማዋሃድ የሚሰራ ታጋይ ነው። የህዝቡን የነጻነት ጥያቄ በጦርነትም ሆነ በአስተዳደራዊ አደረጃጀት እያስፈጸመ ያለ ጀግና መሪም ጭምር ነው ይሉታል። ክቡራን የሚዲያችን ተከታታዮች ለአሁን በዚያ ይበቃን። ቸር ያገናኘን።